የገዳ ስርዓት በውስጡ ካቀፋቸው ክዋኔዎች አንድ አካል የሆነው የኢሬቻ በዓል ጨለማው የክረምቱ ወቅት ማለፉንና ሰማይ ወደ ብርሁነት የሚቀየርበት የጸደይ ወቅት መምጣቱን ተከትሎ የበዓሉ ተሳታፊዎች እርጥብ ሳር፣ አደይ አበባ በመያዝ ለፈጣሪ ምስጋና የሚያቀርቡበት ኢትዮጵያ ካሏት የባህል እሴቶች ውስጥ ተጠቃሽ ነው። ኢሬቻ የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ አብርሃም ታደሰ የከተማ አስተዳደሩ ሃይማኖታዊና ባህላዊ በዓላትን ህዝቦች በመከባበርና በመተሳሰብ በሰላም እንዲያከብሩ መደረጉን ገልጸው የኢሬቻ በዓል በሰላም፣ በፍቅር፣ በመተሳሰብ እንዲከበር ከመቼውም ጊዜ በበለጠ ዝግጅቱ የተጠናቀው በዓሉን ለማክበር በጉጉት እየተጠበቀ መሆኑን ገልጸዋል። የከተማ አስተዳደራችን ሃይማኖታዊና ባህላዊ የሆኑ በዓላትን በደመቀ ሁኔታ እንዲከበሩ ለሁሉም ፍትሐዊና እኩል የሆነ መስተንግዶን በመስጠት ሰላማዊ የአከባበር ስርዓት እንዲኖርና በህዝቦች መካከል ይበልጥ ፍቅር እና ትብብር እንዲጠናከር አበክሮ እየሰራ ይገኛል። የአራዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ጌታሁን አበራ ህብረ ብሔራዊ ወንድማማችነትን በማጠናከር የኢሬቻ በዓል በድምቀት እንዲጠናቀቅ ሁሉም ኃላፊነቱን ሊወጣ እንደሚገባ ተናግረዋል። ህብረ ብሔራዊ ወንድማማችነታችንን አጠናክረን የሀገራችን አንድነት፣ ባህላዊነት ከውስጥ ባንዳና ከውጭ ባዳ እኩይ ተግባር መከላከል፣ ሰላማችንን አረጋጠን ልማታችንን ማስቀጠል ይገባናል። የበዓሉ ተሳታፊዎች በበኩላቸው እሬቻ የሰላምና የፍቅር የመተሳሰብ ባህላዊ የጋራ ሴት መሆኑን ገልጸው በቀጣይ ሁሉም ማህበረሰብ የኔነት ስሜት ኖሮት በዓሉን እንዲያከብር ጠይቀዋል። ሰላምን ፍቅርን ሁሉም ልጅ ሁሉም ሰው ለዚህ ጠቅላላ ይህንን ነገር ቢያውቀውና በጣም እስከ ጫፍ እስከ ጫፍ እስከ ዓለም መንግስታት ጥሩ ነው። ሰው የተጣላበት የምታረግበት እሬቻ ብሔር ብሔረሰብ ጋር በማከበራችን ጥሩ ነገር ነው። በዓል የሀገር በዓል የሁሉም ኢትዮጵያዊ ነው። ልዩነት የለውም። እኔ አሁን ጉራጌ ነኝ። እንግዲህ ይህን በዓል ለማክበር ነው የመጣሁት። በጣም ደስ ይላል። በጣም አሪፍ ነው። በቀጣይም እንግዲህ ሁላችንም እንግዲህ አብረን ተሳትፎ እናደርጋለን። ሁሉም ሰው ደግሞ መጥቶ እንዲያከብር ጥሬን ላቀርብ እፈልጋለሁ። እኔ አፋር ነኝ። ባህሉም በጣም ነው የምወደው። ኢትዮጵያዊ ሁላችንም አንድ ነን። የነሱን ልብስ ነው የለበስኩት። በጣም አምሮብኛል ዛሬ በጣም የነሱን ሴሬሞኒ ስከተል በጣም ነው ደስ የሚለው እና እኔ አሁን የወለኔ ብሔረሰብ ነኝ፣ ግን ያው በዓሉን አከብረዋለሁ። እየተሳተፍኩ ነው፣ ሁሌም እናከብረዋለን። ለወደፊቱም ደግሞ ከዚህ የተሻለ ሆኖ እናከብረዋለን። የ2018 እሬቻ በዓል በመጪው መስከረም 24 ሆራ ፊንፊኔ በአዲስ አበባ የሚከበር ሲሆን በማግስቱ መስከረም 25 ደግሞ ሆራ አርሰዲ በቢሾፍቱ ከተማ በድምቀት የሚከበር ይሆናል።